እንኳን አደረሰሽ ማሚዬ። እንኳን አብሮ አደረሰን እታለምን። አዎ፣ የወግ ዳር ነው። የወግ ዳር የሚል ሙሉ ፊልም ነበረ በፊት የሰራሁት እታለምን። እግዚአብሔር ይመስገን ብዙ ልጅ ኖረኝ። እንኳን አድረሰሽ፣ ማሚዬ እንኳን አብሮ አደረሰን። ማሚዬ ሰው ወድሽ፣ እኔ እምወዳችኋለሁ። አንተ እንዴት ነህ ባቢ? ሰላም ነው? ተመቸህ ሀገሩ? እሰይ በርታ፣ ጎበዝ የሚልጅ

በጣም ስትመጣ ስትመጣም በቅርብ ትመጣለህ።

ክስም እሺ፣ ይህ ስልኩ ማሚ ወሰደችው። ማሚ ስልክ ስጩ ኛ አለ። በቃ ስጩ፣ በቃ እን እን ያንተ ጫውሰው። ማሚ ፍቅር፣ ወይየ እንዴት ናችሁ? ሰላም ነው? ክዬ፣ በጣም አመሰግንሻለሁ የኔ ውድ ከበሪ ልንገርሽ ኔኔ ቆንጆ ቴንኪዩ። ልንገርሽ ምግቡን የመረዘችው ቤዛ ናት። ቤዛ ናት። ለምን አንተ ፕሌስቴሽን ትጫወት ካል እንደ ይሄን ስጣት ለማሚ። እሷ ፕሌስቴሽን አትጫወትም። ለምን ገባሽ? ሲጀመር ማሚ ከእነሱ ጋር መሆን አልፈለግሽም። ውጭ እሺ፣ እሺ

እና ደስ ይላል። እንደዚህ አይነት ነገር በነገራችን ላይ በጣም ያዝናናል። አይ አውቀው እኮ ነው ያቃዱ እኮ ግን በቃ ለመዝናናት ፈታ ለማለት ይቺ ሳያቅ ይኖራል ብለህ ነው አይ ያውቃሉ። ለምን መሰለህ? ልንገርሽ ብዬ ነው ነዋ የሚሉት ሲጽፉልኝ። ልንገርሽ ብዬ ነው ስለሆነ እያወቁ ነው። አውቀው ነው። ልንገርሽ ብዬ ነው። ያው ስበድሽ ፍቅርን የምወዳችኋለሁ፣ ሁላችን ውድድ ነው የማደርጋችሁት። ማሚ ግን ሁላችንን ጨርሳ ቤቱን ልትወርስ ነው። እስክሪቢቷ አለቀ በለ ቴንኪ። የኔ ውዶች በጣም አመሰግናቸዋለሁ። እግዚአብሔር ያክብርልኝ፣ ተባረኩልኝ። ማሚ ግን አሹ ለምን አባረሹ? አሹ ለምን አባረሹ? ጥሩ አላደረግሽም፣ ጥሩ አላደረግሽም። እናንተ በቦታው ብትሆኑ ምን ታደርጋላችሁ እስቲ? ነገር ስወዳችሁ ብቻ እኔም ወዳችኋለሁ። አመሰግናለሁ በቦታው ብትሆኑ ምን ታደርጋላችሁ? አሹ አንተ በአንድ ጊዜ ተነስቶ ይመራል ነ ምን በኋላ ኧረ ዛሬ እራሱ ሲጫወት ነበረ። ቴሌስኮፕ ፒክቸር ፋሚሊ አመሰግናለሁ። ፍቅርዬ ቴንክ ዩ የኔ ውዶች፣ ቴንኪ ክበሩልኝ። በጣም ሰላም ማሚዬ፣ እንኳን አድረሰሽ። ኪዩዬ እንኳን አብሮ አደረሰን። ደህና ነሽ? እንዴት ናችሁ ሁላችሁ? እንወድሻለን። እኔም ወዳችኋል። ወይ በል ቁጥበን ቁጥበን አለ ማሚ ዴፍ አደይ ይፈራሉ ልንገርሽ ብዬ ነው ይፈቀራሉ ልንገርሽ አየሁት ለእናት እኮ አይነገር አይነገርም ለእናት አበስ ገበርኩት እዚህ ልሃል ባቢ አበስ ገበርኩት እዚህ ልሃል ሳሮን ላይ ማሚ የዋየበስ ጋ ወርኩ አየቲ ቴንክዩ። የኔ ወርቆች ማሚ ለምንድን ነው አዳይና ዴቤ የማትድ ሲሊፐር አትልበሱ፣ አታውሩ፣ አተንፍሱ የሚለው ነው እንትን ድምጻዊ ልጃ አሁን ሌላው ትዝ ይለኛል። ሲነጫነጭ ምናምን ምስጢር ደብቂ፣ አንቺ ደግሞ አይ ወንድምና እህት ናቸው አይጋቡም። እነሱ እንደሱ ነገር የለም። ኮሜንታተሮችን ማንጠባጠብ ነበር። እሺ ቅምጥል፣ እሺ ውዴ። እታባ፣ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ማሚዬ አደይ አይደለችም የመረዘችው ቤዛ ናት። አሁንማ እያደረጉልን። ቀደም እኮ ልጅ ይሮጣል እንጂ እናቱን አይቀድምም ስላል እኮ ነው ያላረጉልን። ፍቅርን እሺ እመክራታለሁ፣ ምን ብዬ የምከራት